እውነት ለመናገር ዛሬ ማልቀስ አልፈልግ አስለቀሳችሁኛል እና ያስለቀሳችሁኝ ደግሞ ለሰው ልጅ ባላችሁ ፍቅር ነው። እግዚአብሔርን ነው የምላችሁ። ብዙ ሚሴጆች እየደረሱኝ ነው በቲክታክ እና ብቻ ምን ልበላችሁ ማለት ሁሌም እንደምነግራችሁ የሆነ አዲስ ነገር ካላገኘው የሆነ አዲስ ነገር ካልሰማው ምናምን ይሆን እንደዚህ ነው እንደዚህ ነው ብዬ ማውራት ስለማልችል ነውና ግን ዛሬ ቪዲዮ ያልሰራውት ምንድን ነው አሁን ምንም አዲስ ነገር ስላላየው ና ስላልሰማው ነው። ይሄ ነው ይሄ ነው ብያችሁ ልነግራችሁ ስለማልችል ማለት ነው። ግን በቃ ጨረቃዎች የቀሩ እና ደግሞ ዛሬ ቀጠሮ ነበራቸው። አጭ ሁሌ ማርባር እንገኛለን ብለውም ስለነበር ቲክታክ ላይ እውነት ለመናገር ከሰዓት በኋላ በቃ ረዥሙን ሰዓት ተጠብቃቸው ነበረ ቲክታክ ላይ ላይ ላይ ይገባሉ ብዬ ማለት ነው። አታምኑኝም እስከ አስራ ሁለት ሰዓት ተኩል ተጠብቃ እየጠበኳቸው ነበረ ነበር በዱባይ ማለት ነውና ግን አሁን አንድ ሰዓት ከያደ ነው። ሌኒ ቪዲዮ መስራት ከጀመርኩኝ ማለት ነው ና እውነት ለመናገር በብዙ ኮሜንቶች ዛሬ ተናድጃለሁ ከጠዋት ጀምሮ ማለት ነው፣ ግን ዝም ብዬ ነበር ና ያው እንግዲህ ኮሜንት ስለ ጻፋችሁልኝም ሰሙም ስለ ጻፍሽ በዛው ልናገረው ብዬ ነው። ብዙ ጊዜ አንዳንድ ነገሮች ሲፈጠሩ ሄደን ኮሜንት ለምንጽፈው ነገር አለ ከዚህ በፊት ደጋግሜ ተናግሬያለሁ፣ ግን ምንም የሚሰማ ሰው የለም ብቻ ሰላም ሰላም ሰላም ውድና የተከበራችሁ የእሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ ሰብስክራብ፣ ሸር ማድረጋችሁን አትርሱ። አሚን አሚኒን ይውድህት ብቻ። ብዙዎቻችሁ አሚን በቲክታክም የጠየቃችሁን ያላችሁና እግዚአብሔር ያክብርልኝ። ሰውዬው ደህና ናቸው እስካሁን እግዚአብሔር ይመስገን። ያው ከሆስፒታል ባይወጡም ደህና ናቸው ግን በጸሎታችሁ በዱዋችሁ በድጋሚ ይሰውልኝ ማለት ነው። ከዛ ሲቀጥል እንግዲህ ሀይሚና ብሩኬ ብሩኬ ሁላችን እዚህ ወንድማችን ጋር ፎቶ ፖስት ተደርጓል። በብሩኬ ቤት አይደለም፣ በልጁ ቤት ነው። ብሩኬ ሪፖስት አድርጎትን ነው ያገኘት። በብሩኬ ዩቱብ ቲክታክ ትገቡና እሱ ሪፖስት ያደረጋቸው ላይ ቦታ ላይ ማግኘት ትችላላችሁ ማለት ነው እና ሪፖስት አድርጎትን ነው ያገኘት ከዚህ ልጅ ጋር ማለት ነው። የሸገር ልጆች ምናምን በሚል ሙዚቃ ማለት ነው። በመጀመሪያ ጠዋት ላይ ኧረ አንቺ ሙሸት ጀመርሽ ሙያራ ሙዚቃ የለውም ዝም ብሎ ፎቶ ብቻ ነው ያልሽኝ ቴ ስልክሽ ሳይለንቱ ነው ከሆነ ስልክሽን ስፒከር አድርጊው እንጂ ያለውን ቤት ያለውን ሙዚቃው ምንድን ነበር የሚለው ቤት ያፈራውን አዘጋጅታ ምና የሚል ሙዚቃ ነው ፖስት ያደረገው በቲክታክ ማለት ነው አይ ቲንክ በኢንስታግራም ፎቶዎቿ ነው የተፖሰተው ብቻ እሱን ይመስላል ማለት ነው ከዛ በመቀጠል ደግሞ ሀይሚዬ ሪፖስት የምታደርጋቸው ሰሞኑን እንደነገርኳቸው አወዛጋቢ ነገር አለው። ግን በከባዱ ፍራንክለት መጣባቸው ፈልጋ ነው። ጠዋትም ተናግር ያለው እኮ ጧት ላይ ከሰማችውኝ ፍፄንም በከባዱ ልመጣብ ነው ብለዋለች። ብሩኬን በጣም ፍራንክ ሲያደርግ አሰንብቷል። ፍጼን በጣም ፍራንክ አድርጓታል። ብዙ ፍራንክ ና የሁለታቸውንም እንግዲህ ቂም በአንድ ላይ ልትወጣ ነው። ሰብሰብ አድርጋ ማለት ነው። አሁን ፓወሯን እየሰበሰበች ሊሆን ይችላል። ና በመጀመሪያ ደረጃ እህቶቼ ሁላችሁም ከልባችሁ ሰው የሆናችሁ ቃል የለኝም። እግዚአብሔር አክብራችሁ ይኸው ማርያምን ነው የምላችሁ። በጣም ነው እኔ ገርሞኝ። በቃ አምበይን ዝም ብሎ ነው እንደዚህ የወረደውና እዚያ ጋር ኮሜንት ላይ አረሙዬ አንቺ ዚ ሌለሆር የታወር ያለች ጨረቃዎቻችን ጠፍተውኝ ጨንቀውናል እዚህ ምናምን ስላላችሁኝ ነው አሁን። በቃ ማርያምን በቃ የእናንተ ኮሜንት ገዝቶኝ ነው የመጣሁት እንጂ እንዴት ነው እንደነገርኳቸው ቢዜ ነኝ ምናምን በቃ ደካክሞኝ ልተኛ ነበረ ግን ልክ አሁን ኮሜንት ገብቻ ያየሁት አሁን ነው። ና ገረመኝ እንዳልኳችሁ እንትን ላይ ቲክታክ ላይም ያው አረ ነገ ይመጣሉ ምናምን እያልኩኝ ነበረ። ና ብቻ ግን ባጭሩ ም ልላችሁ ፈልጋለሁ መሰላችሁ። መውደዳችሁን በዚህ ቀጥሉበት፣ ማክበራችሁን በዚህ ቀጥሉበት፣ መከታተላችሁን በዚህ ቀጥሉበት። ግን አንድ ነገር ልላችሁ ፈለግኩ። ይህ ነገር ካስደበራችሁ፣ ካስቀየማችሁ እጅግ በጣም ይቅርታ። ግን ደግሞ ሁሌ በተደጋጋሚ እንደዚህ አይነት ነገሮች ስለሚፈጠሩ ሁሌ ደግሞ እንደዚህ እናንተም ስለምትሉ እነሱም ደግሞ በብዙ አይነት ነገር እያደረጉ እያሳወቁን ነው። ግን እኛ ምን እንደሆነ አላውቅ ሁሌ የሆነ ነገር ሰው ሰርግም ሆኖ ስናይ ሀይሚና ብሩኬ ለዚህ ቀን በበቁ ነው ምንለ። ይህ ምኞት ነው እውነት ለመናገር ጥሩ ምኞታችሁ ነው። አሜን ያደርግላቸው። ግን ማለት ነው ቤተሰብ፣ ዛሬ የማርክ ና የቤዚም ቪዲዮ አይታችሁታል። እሱም ቪዲዮ እጅ አለሁ እውነት ለመናገር ግን ብዙ ጊዜ እናገራለሁ፣ ከሰው ቤት የሆነ እንደዚህ አይነት ነገር ሲፈጠር እንደዚህ ነው ምናምን ሄደን ከምንጽፍ እንዴት ልበላችሁ፣ አሁን ሀይሚና ብሩኬ በተደጋጋሚ ደስ የሚሉ እንደዚህ አይነት ጊዜዎች አሳልፈዋል። እና ደግሞ የማርክን ሰምታችሁት ከሆነ መጨረሻ ላይ ምንድን ነው ያለው? ቀለበት በስም ይሆናል እንዴ፣ በስምሽ አሰርችልሽ ብሏታል። እዚህ ጋር በዚሁ ማለት ነው መልእክት ማስተላለፍ ፈልጋለሁ። ማርክ ካሜራ ማን ማለት ነው? ኤዲቲንጉ ማን እንደሆነ ብዙ ጊዜ የሆኑ ነገሮችን ከት ሳያደርግ እንትን ይላል፣ ቀጥታ ይፖስተዋል። እና ከት ማድረግ ያለብን ነገር እስከት አድርግ። አሁን እዚህ ጋር ማርክ የፈለገው ምንድን ነው? ሳስፔንሱነን እንድንቆይ ነው። ግን ልጁ አበላሽቶታል ማለት እንዴት ነው ልክ ማርክ ተንበርክኮ ብቻ ነው ከት አድርገህ ማቆም የነበረብህ ማለት ነው እንጂ በስምሽ ሚለው መግባት አልነበረብሽ። በስምች አሰርቸልሽ ሚለው ገብቷል። በጣም ብሶ ነቅቷል። ምክንያቱም የአንገት ሐብል ወይ ደግሞ የእጅ ብራዝሌት ምናምን ነው ሊሆን የሚችለው እንጂ ቀለበት አይሆንም። ቀለበት ምክንያቱም ቀለበት በስም ስለማይሰራ ማለት ነው እና ይሄ ለማርክ ካሜራ ማን ነው ወይ ደግሞ ለኤዲቲንግ ማለት ነው። የምሬን ነው። እንደዛ ነገር ቼክ አድርግ። ስራ ነው። ማንኛውም ሰው የሚሰራው ስራ ነው። ሁሉም ሰው ፕራንክ ያደርጋል፣ ድራማ ይሰራል ምናምን። ኦኬ ኖርማል ግን ዋናው ኃላፊነቱ የሚወስዱት በነገራችሁ ላይ ካሜራማን ና ኤዲቲንግ የሚሰሩ ሰዎች ናቸው። ነገሩ ሊያበላሹላቸው ሊያስተካክሉላቸው የሚችሉት ና እሱን ነገር አስተካክሉ ማለት እፈልጋለሁኝ ማለት ነው። ከዛም ቀጠል እንዳልኳቸው ሀይሚና ብሩኬ በጣም ለረዥም ብዙ ጊዜ እዚህ ጋ ይህንን ለምሳሌ ይዤላችሁ የመጣሁት ምንድን ነው? እዩት፣ ብሩኬ ፍጼ እያወራው እጁ ከሀይሚ እጅ ነው። እዩት አይኑ ከሀይሚ እጅ እጇ እንደዚህ በእጁ በቃ እንደዚህ ማውራት አይችልም፣ ግን እንደዚህ እጇን ይዞ ንክትክት እያደረገ እንደዚህ ፍጥጥ ብሎ እያየ ከዛ ደግሞ እዩት፣ በፍቅር ያያታል። እንደዚህ በፍቅር አይ፣ እሷ ደግሞ እንደዚህ በፍቅር ታይዋለች። ስማ፣ እዚህ ጋር የእሱን ፎቶ ድጋሚ ማምጣት ያልቻልኩት ቦታው ስለማይበቃው ነው። እሷም አሁን እንደዚህ ችብላ የምታየው እሱን ነው። ገባቸው እንደዚህ ልጅ ያሟ እንዲ ምናም ፍጽ እያለች እሱን ነው የምታየው፣ ና ይህን ያክል ፍቅር ነው ያላቸው፣ ቤተሰብ ስለዚህ ወተት ነጭ ነው ካልተባለ የሚባል ነገር ከሚሆን በተደጋጋሚ ብዙ ጊዜም ተናግር ያለው እነሱ ራሳቸው በፈለጉ ጊዜ ቀለበትም ምንም ያደርጋሉ። ግን ቪዲዮን አንዳንዴ እስከ መጨረሻው ቪዲዮ ስለማናይ ይመስለኛል ከመጨረሻው ምናይ ከሆነ ከመጀመሪያ እስከ መጨረሻው ካየ ነው ምን እያሉ እንደሆነ ምን እያስረዱ ደሆ ምናም በደንብ ይገባናል ብዬ አስባለሁ። ና ለዛ ነው ብቻ ምን ልበላችሁ ያላቅም ምኞታችን ምኞታችን ነው እግዚአብሔር ያደርግላቸው። ማርክና ቤዚንም አንድ ያደርግልን፣ ሀይሚና ብሩኬንም አንድ ያደርግልን። ብቻ ካፕል ብለው የመጡትም ሁሉ እዚህ ጋር አንድ ያደርግልን፣ እኔ ምኞቴ ነው። ለሁሉም ሰው ና እንግዲህ ብሩኬ እንዳልኳቸው ዜ ጓደኛው ጋር የሆነ ሪፖስት አድርጓል። አንዳንድ ረፍት ያስፈልጋቸዋል እነዚህ ልጆች። ሁሌ ሚዲያ ላይ፣ ሁሌ ካሜራ ላይ፣ ሁሌ ዩቱብ ላይ ቼክ ማድረግ ከባድ ነው። ትንሽ ያው የግል ህይወት አለ፣ ፕራይቬት የሆኑ ብዙ ህይወቶች አሉ። ና እነዛን ህይወቶችም ያስተና ለራሳቸውም ጊዜ ያስፈልጋል እኮ ከካሜራ ፊት መጥተው ሳይቆሙ ምናምን፣ ፍርሌሽር ነው የሚባለው በእንግሊዝኛ ምንድን ነው ራስን ሪፍሬሽ ሪፍሬሽ ነው የሚባለው፣ አይደል ነው? እባካችሁ እናንተ ነገሩኝ። ብቻ የሆነ ራስን ማደስ ምናምን። አሁን በቡታጅራ ጅራ ነው የነበሩ ምናምን። አሁን አዲስ አበባ ሲገቡ ብዙ ነገሮች፣ አዲስ ነገሮች ይኖራሉ። ና ስለዚህ ቤተሰብ ልላችሁን አትሰው ደና ናቸው፣ ነገ ይመጣሉ። ሀይሚም ሪፖስት ባደረገችው እዚ ጋ ያመጣውላችሁ። ብትሰበሩም እግዚአብሔር ቤት ተሰበሩ፣ ምክንያቱም ሸክላ ሰሪው ሸክላውን መጠገን ይችላል። ና ብላለች። አሜን። እንግዲህ ወደ እግዚአብሔር መዞር ጥሩ ነው። ሁላችን በየእምነታችን ወደ የእምነታችሁ ዙሩ እንዲሁም ደግሞ መልእክቱ ምንድን ነው አንዳንዴ የሆነ መውደቅ ያለባችሁ ሰው ይኖራል የሆነ የምታለቅሱበት ሰው ይኖራል ላገኛችሁ ሰው ማልቀስ ላገኛችሁ ሰው መሰበር ደግሞ ልክ አይደለም ማለት አንዳንዴ ለምሳሌ እናታችሁ ግርፍ አድርጋችሁ ብትገርፋችሁ ብትገፈትራችሁ ብትላችሁ መልሳ ባብላ መልሳ የምትጠግነ እናታችን ናት እንደዚያው ደግሞ ሁላችን በየእምነታችን እምነታችን ይጠግነናል ወደ እምነታችሁ ዞሮ ይህንን ነው እንግዲህ ሀይሚ ሪፖስትም እያደረገችው የነበረችው ብዙ ሪፖስቶች ሪፖስቶች ጉዞ አሉ ለብዙዎቹ መልስ ነው እንግዲህ ብዙ ሰዎችም ስላሉ ወይ ለብሩኬ ወይ ደግሞ ለኛ ለምናምን አይደለም ግን ብዙ እንደዚህ አይነት መልስ የሚያስፈልጋቸው ብዙ ሰዎች አሉ። እና ይህንን ይመስላል። ብቻ ደና እንደሆኑ መጸለይ ነው። በተረፈ ግን አንድ ቀን ሁለት ቀን ጋብ እያደረጉ ለዚህ የግል ስራ አለ ምናምን ምናምን እዛን ነገሮች ማካሄድ አለባቸው ብዬ አስባለሁ። ለዛ ነው እናት ሰው ለማለት ነው። በጣም ስላስገረማችሁ ምናምን የመጣሁት እወዳችኋለሁ። የነገሰው ይበለን ባይ